የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹን እናስደምጣቸዋለን። የከተማ አስተዳደሩ ቤቶች ማፍረሱን እንደሚቀጥል አስታወቀም። ዝቅተኛ ገቢ ላላቸው ዜጎች መኖሪያ ቤት ለመስጠት ግንባታ ተጀመረም። በኦሮሚያ ባለው ግጭት ምክንያት ወረርሽኝ መባባሱ ተገለጸም። ኢትዮጵያ ከኤሊ ሽያጭ ከ22 ሚሊዮን ብር በላይ ገቢ ማግኘቷ ተገለጸም። የታጣቂ ቡድኑ ከፍተኛ መሪ መገደሉ ይፋ ተደረገም።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 አራት ልጆቻቸውን በወባ በሽታ በሞት መነጠቃቸውን ገልጸውም እየተካሄደ ያለው ግጭት ባይኖር ኖሮ አደጋውን መከላከል ይቻላል ብለው እንደሚያምኑ ተናግረዋል። አርሶ አደሩ በግጭት ምክንያት መንደራቸውን ውስጥ የወባ መድኃኒትና ሕክምና አልነበረም በማለት ገልጸዋል። በኦሮሞ ነጻነት ሰራዊትና በመንግስት ኃይሎች መካከል በመካሄድ ላይ የሚገኘው ግጭት የጤና አገልግሎቶችን ማቋረጡን በመቀጠሉ ቀውሱ እየተባባሰ መምጣቱን የጤና ባለሙያዎች አስጠንቅቀዋል። የኦሮሚያ ሐኪሞች ማህበር ኤክዚኪዩቲቭ ዳይሬክተር የሆኑት ገመቹ ቢፍቱ በክልሉ ባለው የትጥቅ ግጭት ምክንያት የተዘጋጀ ጸረ ወባ መድኃኒት አቅርቦት ተስተጓጉሏል ብለዋል። በአካባቢው የሚገኙ ሐኪሞች ከዚህ በፊት ታይቶ በማይታወቅ ሁኔታ በበሽታው የሚያዙ ሰዎች ቁጥር መጨመሩን ሪፖርት አድርገዋል። በምዕራብ ወለጋ የሚገኙ የነጆ አጠቃላይ ሆስፒታል ዳይሬክተር ለገሰ ቡልቻም ከዚህ ቀደም ካለው በተለየ መልኩ አሁንም በድርቅ ወቅት በርካታ ሰዎች በወባ እየተያዙ ነው ብለዋል። ዳይሬክተሩ በፈረንጆቹ 2023 እስከ 2024 በሆስፒታሉ ከታከሙ 26 ሺህ ታካሚዎች ውስጥ 70% የሚሆኑት ቦባ በሽታ የተያዙ ናቸውም ብለዋል። በተጨማሪም የአየር ንብረት ለውጥ በሽታው ወደ አዳዲስ አካባቢዎች እንዲሰራጭ ሁኔታዎችን በመፍጠር ቀውሱን እያባባሰው ነው ሲሉም ተናግረዋል። የከተማ አስተዳደሩ ቤቶች ማፍረሱን እንደሚቀጥል አስታወቀም። በቤቱ ብዙ ዓመት ስለመኖሩ ብቻ አይፈርሱም የሚለውን እሳቤ አልቀበለውም ሲል የሸገር ከተማ አስተዳደር አስታውቋል። በከተማው ከአንድ ሺህ በላይ ባለሀብቶች ከተፈቀደላቸው መሬት በላይ ወስደው መገኘታቸውም ተገልጿል። የሸገር ከተማ አስተዳደር ያለፉትን አስር ዓመታት ሲገነቡ የነበሩ ህገወጥ ቤቶች ለቀጣይ የተሻለ ከተማ ለመገንባት ችግር በመሆናቸው መፍረሳቸው ተገቢ ነው ሲል ገልጿል። ውሃ እየከፈልኩ ነበር፣ መብራት ስከፍል ቆይቻለሁ በሚል ምክንያት የሚቆይበት እድል እንደሌለ እና ለዛ ምትክ ይሰጠኝ የሚለው ጉዳይ ከከተማ አስተዳደሩ በቀጣይ ከሚከተለው የከተማ ግንባታ ጋር አብሮ የሚሄድ አለመሆኑን በኦሮሚያ ክልላዊ መንግስት በምክትል ፕሬዚዳንት ማዕረግ የሸገር ከተማ አስተዳደር ከንቲባ ዶክተር ተሾማ አዱኛ ተናግረዋል። ኢትዮጵያ ከኤሊ ሽያጭ ከ22 ሚሊዮን ብር በላይ ገቢ ማግኘቷ ተገለጸ። ኢትዮጵያ ባለፉት ስድስት ወራት ለውጭ ገበያ ካቀረበችው የኤሊ እንስሳት ሽያጭ ከ20 ሚሊዮን ብር በላይ ገቢ ማግኘቷን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። በባለስልጣኑ የዱር እንስሳት አጠቃቀም ዴስክ ኃላፊ አቶ ዳንኤል ወርቁ ተናገሩት። ኢትዮጵያ ብርቅ ያልሆኑና ህልውናቸው ለአደጋ ያልተጋለጡ እንስሳትን ዓለም አቀፍ ስምምነቶችን በጠበቀ መልኩ በህይወት ትነግዳለች። አያይዘውም እንደ ነብራማ ኤሊ፣ ጉሬዛ የጦጣ ዝርያዎችን ጨምሮ አዕዋፋትና አጥቢ እንስሳቶች በዚህ መልኩ ለሽያጭ እንዲቀርቡ ይፈቀዳል። በአንድ ዓመት ጊዜ ውስጥ ከነብራማ ኤሌዎች ጋር በተያያዘ እስከ 500 ድረስ ለውጭ ገበያ እንዲቀርቡ ይፈቀዳል ያሉት አቶ ዳንኤል፣ ኢትዮጵያ በስድስት ወራት ውስጥ 369 ኤሊዎችን በህይወት ከሀገር እንዲወጡ አድርጋለች። በዚህም በ2017 በጀት ዓመት ስድስት ወራት ለውጭ ገበያ ካቀረበችው የኤሌ እንስሳት ከ22 ሚሊዮን ብር በላይ ገቢ ማግኘት ትችላለች። እንደ ታይላንድ፣ ሆንግ ኮንግ፣ ቻይና፣ ሰሜን ኮሪያ ያሉ ሀገራት የኤሊ ሽያጭ የሚከናወንባቸው ዋነኛ የገበያ መዳረሻ ሀገራት ናቸው። እነዚህ ሀገራት ያላቸው ፍላጎት ከፍተኛ በመሆኑም ኢትዮጵያ ኤሊን በአብዛኛው ወደ እስያ ሀገራት ለሽያጭ እንደምታቀርብ አቶ ዳንኤል ወርቁ ተናግረዋል። ዝቅተኛ ገቢ ላላቸው ዜጎች መኖሪያ ቤት ለመስጠት ግንባታ ተጀመረም። አገሪቱ ዝቅተኛ ገቢ ላላቸው ዜጎቿ የመኖሪያ ቤት በነፃ ለመስጠት ግንባታ መጀመሯን ፕሬዚዳንቱ ተናገሩም። ቡሩኪና ፋሶን በሽግግር መንግስትነት እየመሩ የሚገኙት ወጣቱ ኢብራሂም ትራውሬ በዝቅተኛ ኑሮ ደረጃ ለሚገኙና ቤት ለሌላቸው ዜጎች ነፃ ቤቶች መገንባት መጀመራቸውን ያስታወቁት ትራኦሬ በ2030 እያንዳንዱን የቡሩኪና ፋሶ ህዝብ የቤት ባለቤት ለማድረግ ራእይ ተይዞ እየተሰራ ነው ብለዋል። እነዚህም ፕሮጀክቶች ለመደገፍ ከደሞዝ ምንም አይነት ቀረጥ አይቀነስም ብለዋል። ኢብራሂም በሁለት ዓመት የሥልጣን ቆይታ ብቻ ቡርኪና ፋሶን ወደ ገነትና ከድህነት የጸዳች አገር እያሸጋገር ነው ሲሉ ከበርካታ መሪዎች እና ግለሰቦች አድናቆት እየተቸረው ይገኛል። ኢብራሂም ትራውሬ ምንም አይነት የፖለቲካል ሳይንስ ትምህርት የላቸውም። እስራኤል የሊባኖስን የሄዝቦላ ከፍተኛ መሪ መግደሏን ይፋ አደረገች። የእስራኤል ጦር አይዲኤፍ ሐሺም ክህዳርን ኢላማ ውስጥ ያስገባ ጥቃት ሰንዝሬ ገድያቸዋለሁ ሲል በኤክስ ገጹ ላይ ጽፏል። ሕይወታቸውን ያጡት መሪ በሄዝቦላ ሬደዋን ኃይል ውስጥ ከፍተኛ አዛዥ እንደነበሩም ተጠቅሷል። ግድያው የተፈጸመው በደቡባዊ ሊባኖስ ቃና በተሰኘ አካባቢ ሲሆን እስራኤል ዛሬም ጥቃት መሰንዝሯን አጠናክራ መቀጠሏን ይጠቁማል ተብሏል። አዛዡ በባህር ወደ ሊባኖስ የጦር መሳሪያ እንዲገባ አድርገዋል በሚል ምክንያት ነው። የእስራኤል ጥቃት ሰለባ የሆኑት እስራኤልና ሄዝቦላ የተኩስ አቁም ስምምነት ላይ ከደረሱ በኋላ ከፍተኛ አዛዥ ሲገደሉ የአሁኑ የመጀመሪያ ሆኑ ተመዝግበዋል። የዜና እስከተጠናቀረበት ሰዓት ሄዝቦላ በጉዳዩ ላይ ያለው ነገር የለም። ዶናልድ ትራምፕ የምክር ቤት አባሉ በጸጥታ ኃይሎች እንዲባረሩ አደረጉ። ፕሬዚዳንት ትራምፕ በስቴት ኦፍ ዘ ዩኒየን ወይም በኮንግረሱ የጋራ ስብሰባ ላይ በታሪክ ረጅም ንግግር በማድረግ በቀድሞ ፕሬዚዳንት ቢል ክሊንተን ተይዞ የነበረውን ሪካርድ ሰብረዋል። አንድ ሰዓት ከ39 ደቂቃ ከ32 ሴኮንዶች መፍጨቱን ዩኤስኤ ቱዴይ የካሊፎርኒያ ዩኒቨርሲቲ የአሜሪካ የፕሬዚዳንት ፕሮጀክት ያዘጋጀውን መረጃ ጠቅሶ ዘግበዋል ክሊንተን በሁለት ሺህ ያደረጉት የመጨረሻው ንግግር አንድ ሰዓት ከ28 ደቂቃ ከ49 ሰኮንዶች ነበር የፈጀው። የአሜሪካ ፕሬዝዳንት ፕሮጀክት ፕሬዝዳንቶች በጋራ የኮንግረስ ስብሰባ ላይ የሚያደርጉትን የጊዜ ርዝማኔ መመዝገብ የጀመረው ሊንዶን ቢጆንሰን በ1964 ካደረጉ ወዲህ ነው። ትራምፕ በመጀመሪያው የሥልጣን ዘመናቸው በኮንግረሱ ያደረጓቸው ንግግሮች በአማካኝ የአንድ ሰዓት ከ20 ደቂቃ ርዝማኔ ነበራቸው። ፕሬዚዳንት ትራምፕ በካናዳ እና ሜክሲኮ ላይ የጣሉትን ታክስ ጨምሮ ከመጀመሪያው የስልጣን ዘመናቸው ጀምሮ ሲያደርጓቸው የነበሩትን እርምጃዎች ተገቢነት አንስተዋል። ትራምፕ ባደረጉት ንግግር በተቃዋሚዎች ላይ ከፍተኛ ትችት ከሰነዘሩ በኋላም በርካታ ዲሞክራቶች ደግሞ የተቃውሞ ድምፅ አሰምተዋል። የቴክሳስ ዲሞክራት ተወካይ የሆኑት አልግሪን በሪፐብሊካኑ አፈጉባኤ ማይክ ጆንሰን እንዲወጡ ከመደረጋቸው በፊት ከመቀመጫቸው በመነሳትና በመጮህ ስልጣን የለህም ሲሉ ተናግረዋቸዋል። ግሪን ባለፈው የካቲት ወር ከጋዛው ጦርነት ጋር በተያያዘ ትራምፕ ከስልጣን እንዲታገዱ ሀሳብ እንደሚያቀርቡ ገልጸው ነበር። ከግሪን በተጨማሪ በርካታ ዲሞክራቶች ተቃውሟቸውን አቅርበዋል። ሶስት ዓመታት ያስቆጠረውን የሩሲያ ዩክሬን ጦርነት ለማስቆም ጥረት እያደረጉ ያሉት ትራምፕ ከሩሲያ ጋር ንግግር በመጀመራቸው ዩክሬን እና አውሮፓውያን የደህንነት ስጋት እንዲገባቸው ምክንያት ሆኗል። ፕሬዝዳንት ትራምፕ በቅርቡ ከዩክሬን ፕሬዝዳንት ዘለንስኪ ጋር በዋይት ሀውስ መጋጨታቸው በአውሮፓውያን ዘንድ የበለጠ ስጋት፣ በሩሲያ ደግሞ ዘለንስኪ እንኳን ተዋረደ የሚል ስሜትን ፈጥሯል።